እናቶቻችን ጀምረው ነበር። ሰላም ውድ የሰኒና የማርት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኛ ይመስገን በጣም ደህና ነን። ዛሬ ዘለች የመጣ ነው። ከዛ በፊት ላይክ አላደረጋቸው ይህ ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ቤተሰብ ያለሆናቸው ደግሞ ሰብስክራይብ ያደረጋችሁ ቤተሰቡ አዳራችሁን ሰብስክራይብ አድርጉ። ላይክ አድርጋችሁ ቪዲዮ ቫይራል ሆኖ ፏ ማለት አለብን። በቃ ቪዲዮ ያው ፈታ ነው የሚያደርገው በጣም በጣም ፈታ ነው የሚያደርገው። ጋይስ ገና ሳስበው ሀሳብ ውስጥ ነግረኝ ቤት እየሰተርን ነበር ትዝ ያለነ ያው ሙለር ባንከር ስለነበረ ይሄ ልብስ ደግሞ ተቀምጦ ቤት እስካሁን የሆነ ትዝ ላለን ብቻ ነበር፣ እና አሁን ነው ያየነው። ስናየው ደግሞ እሷነች ሀሳቡ የመጣላት፣ እና ከዛ በጣም ነው የወደድኩት። ከዛ ግን ሀሳቡን እያሰብ ስስቅ ነበር ስዝናና ነበር። እናንተም እናንተ ትዝናናላችሁ ብዬ አስባለሁ። እስኪ በጣም ነው ግድ ነው እናንተ ዋ ስሻሊ ከላይ ለብሰች ምናምን ምናምን ምናምን ሆኖ በቃ። እና ዛሬ ቀን ለሚና ሙለር ወደዚህ ይመጣሉ። ለብሰን ምን ይሉናል? በቃ ይሄን ለብሰን እንወጣለን ነው የምንላቸው። ምን አይነት ሪአክሽን ያሳዩናል የሚሉ ባንድ ምን ከዛ ደግሞ ያው የሙለር ባንክ ስራ እኛ ልንተካበት ነው ልንተካበት ነው እንጂ አዎ። ደግሞ እንደውም የወንድ ለብሰን ምናምን ሆኖ በቃ

ሙለር ጥሎት የወጣ ስራ እኛ ልንተካለት ነው። ባሽ ማናጀር ነው። ለሙለር ነበር አንዱ ስም። ተሰደው አይደለም በጣም ከሆነው ደስ የሚለው

እናቴ ገና እኛ እኮ ማለት ነው የለገንከው ስራ እኛ ልንተካ ማናጀር መሆን

የሰን የጸጉር ብዛት ስንት ነው? እንዴት ብያውቀዋለሁ? ችግር የለውም። ስለዚህ የስሬቱ ብዛት አይደለም ነው የጸጉሯ ብዛት ነው።